ጌታ የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ውስጥ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉ ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሁል ጊዜ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለይሁ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኋችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ፊልጵስዩስ መልእክት የእስር ቤት ደብዳቤዎች ከሚባሉት መካከል አንደኛው እንደሆነም ግልጽ ነው። የፊልጵስዩስ ቤተ ክርስቲያን የምትታወቅበት ሁለት ነገሮች አሉ። አንደኛው የድህነታቸው ጥልቀት ነው። ሁለተኛው ደግሞ ባለጸግነታቸው። በክርስቶስ ኢየሱስ ባለው የመዳን ስራ አምነው ስለዳኑ እና እንደዚሁም በደስታ የተሞሉ በቅንነት የተሞሉ በመንፈስ የተሞሉ ሰዎች ስለሆኑ ድግ ደስተኞች ስለሆኑ፣ ይሄ የመንፈሳዊ ባለጠግነት ከፍታ ላይ የተቀመጡ ሰዎች እንደሆኑ ይናገራል። እግዚአብሔር አምላካቸው ሰዎችን ለዘላለም የተባረከ ይህንን መልእክት የጻፈው መቄዶንያ በሚባል የሮም ግዛት በምትገኝ በፊልጵስዩስ ባለችው ቤተ ክርስቲያን ነው። ይህቺ ቤተ ክርስቲያን ጳውሎስ በአውሮፓ ምድር በመጀመሪያ ያቋቋማት ናት። መልእክቱ የተጻፈው ጳውሎስ እስር ቤት በነበረበት ከሌሎች ክርስቲያን አገልጋዮች ተቃውሞ በደረሰበት ጊዜና በፊልጵስዩስ ቤተ ክርስቲያን በተነሳው የሐሰት ትምህርት ምክንያት ልቡ በሐዘን በተሰበረበት ወቅት ነው። ኢየሱስ ክርስቶስ ላይ ያለው እምነት እጅግ የጠለቀ በመሆኑ በዚህ መልእክት ጎልቶ የሚታየው ደስታና ሙሉ መተማመን ነው። እግዚአብሔር ለዘላለም የተባረከ ይሁን። ጳውሎስ ይህን መልእክት የጻፈበት ተቀዳሚ ምክንያት በችግሩ ጊዜ ስጦታ ልከውለት ስለነበር የፊልጵስዩስን ምእመናን ለማመስገን ነው። በእርሱም ሆነ በእነርሱ ላይ ልዩ ልዩ ችግሮች የደረሱ ቢሆንም ድፍረትና ሙሉ መተማመን እንዲኖራቸው በዚህ አጋጣሚ ያበረታታቸዋል። ትዕቢትንና ትምክህትን አስወግደው በኢየሱስ ክርስቶስ ትህትና እንዲሞሉ በጥብቅ ያሳስባቸዋል። እግዚአብሔር አምላካችን ለዘላለም እየተባረከ ምዕራፍ አንድ ቁጥር አንድ ላይ ሲጀምር የኢየሱስ ክርስቶስ ባሪያዎች የሆኑ ይላል ጳውሎስና ጢሞቴዎስ። እንግዲህ ጸሐፊው ጳውሎስ እንደሆነ ቢታመንም አብሮት የነበረውን አገልጋይ ጢሞቴዎስን መርሳት አልፈልግም። ስለዚህ አንዳንድ ጊዜ ምን ይከሰታል መሰላችሁ? በምናገለግልበት ጊዜ አብረውን በጸሎት የሚያግዙ ለስብከቶቻችንና ለትምህርቶቻችን ከጀርባ ሆነው ሰፊ ድጋፍ የሚያደርጉ አካላትን እንረሳቸዋለን። ቅዱስ ጳውሎስ እንደሚታወቀው በተለያዩ መልእክቶቹ ውስጥ የተለያዩ አካላትን ስም በማንሳት የሚታወቅ ሰው ነበረ። እነ አፍብያን ያነሳል፣ እነ ፌበንን ያነሳል፣ ሌሎችንም ያነሳል እነ አፍሮዲጡን ያነሳል፣ እነ ጢሞቴዎስን ያነሳል፣ እነ ቲቶን ያነሳል። አገልግሎት የሚጀምረው ቀጥታ ወንጌል ከመስበክ ጋር በተያያዘ ብቻ ሳይሆን አብረው ያሉ ሰዎችን ዋጋ በመስጠት የሚጀምር ነው። ክርስቲያናዊ አገልግሎት ሲጀመር አብረን ያለን ሰዎች ካልተዋወቅንና አብረን ያለን ሰዎች ዋጋ ካልተሰጣጠን ርቀት ያለውን ሰው እወደዋለኝ ማለት አጉል ነው። እግዚአብሔርም የሚናገረው እንደሱ ነው። በአንደኛ ዮሐንስ ምዕራፍ አራት ላይ አጠገቡ ያለውን ወንድሙን የማይወድ ነገር ግን የማያውቀውን እግዚአብሔርን እወደዋለሁ ቢል ሐሰተኛ ነው ይላል። ስለዚህ ሐዋርያ ቅዱስ ጳውሎስ ጢሞቴዎስን አስቀድ ጳውሎስና አውሎስና ጢሞቴዎስ በፊልጵስዩስም ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በኢየሱስ ክርስቶስ ላሉት ቅዱሳን ሁሉ ይላል። መልእክቱን የጻፈው ጳውሎስ ነው ብያችኋለሁኝ። ጳውሎስ ጽፎት ግን አብሮ ሰላምታ አቅራቢ ጢሞቴዎስም አለ ብሎ ለፊልጵስዩስ ቤተ ክርስቲያን ያስተዋውቃል። አገልግሎቱ በመንፈስ ቅዱስ የታጀበ ሲሆን እንደዚህ ነው የሚሆነው። ስለዚህ ጢሞቴዎስን ለምን አስተዋወቀው ሲባል አገልጋይ ነው ወደፊት የጳውሎስን ቦታ ተክቶ ማገልገል የሚችልና እስከነፍሱ እስከ ነፍሱ ድረስ ተወራዶ ክርስቶስ ኢየሱስን ማገልገል የሚችል ጠንካራ አገልጋይ እንዲሆን ይፈልጋል ጢሞቴዎስን። መልእክትም ሲጽፍለት እኔ በመስዋዕት እንደሚታረድ ተዘጋጅቻለሁ ወደ ክርስቶስ ይሄዳሉ ብሎ ሲጽፍለት አንተ ግን በርታ እያለ ነበር የሚጽፍልህ። ግን በርታ፣ አካሄድህን፣ ትምህርትህን፣ እያንዳንዱ ነገርህን ያን የነገርሁን ነገር ከእኔ ጋር የወሰድከውን ነገር ይዘህ ቀጥል እያለ በርታ፣ ጽና፣ አይዞህ እያለ ነበር የሚጽፍለት ሐዋርያው ቅዱስ ጳውሎስ። የሚሆን ሌሎቹ አገልጋዮች የሚያስረዱን አንድ ነገር ነው። ባለፉበት መንገድ አልፈን የጠንካራ የሆነ ክርስቲያን ህይወት እንድንመራ ነው። እነሱ ተተኪ አፍርተው ከሆነ እኛም እንድናፈራ፣ ተተኪ አላፈሩ ከሆነ ደግሞ እኛ ከስህተታቸው ተምረን እንድናፈራ ካም ነገር የምናደርግ ነው። መጽሐፍ ቅዱስ የምናጠናበት ዋነኛው ሀሳብ እኮ ይሄ ነው። አንደኛ የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነና ህይወትም ያለበት መጽሐፍ ስለሆነ እርሱን በምናጠናበትና እሱን በምናነብበት ጊዜ፣ በምናስተምርበትና በምንማማርበት ጊዜ ከድካማቸው እንማራለን። የበረቱ ሰዎችን አይተን ደግሞ ከብርታታቸው እንማራለን። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። እናንተ በምታገለግሉበት ጊዜ ባላችሁበት ቦታ ሁናችሁ ልትጽፉ ትችላላችሁ፣ ልታነቡ ትችላላችሁ፣ ልታስተምሩ ትችላላችሁ፣ ልትሰብኩ ትችላላችሁ። አብሯችሁ ግን ሰዋለን አብሯሹ ያለውን ሰው ምን ያህል ታስታውሱት ይሆን? በፊልጵስዩስ ውስጥ ለሚኖሩ ይላል። ደግሞ ፊልጵስዩስ ውስጥ ሲል ሀገሪቱን ይጠቅሳል። ለሚኖሩ ሲል ደግሞ በዛ ውስጥ ለሚኖሩ ቅጥቦች ይጠቅሳል። ከኤጲስቆጶሳትና ከዲያቆናት ጋር ይላል። ከዛስ በክርስቶስ ኢየሱስ ላሉ ቅዱሳን ሁሉ በቅደም ተከተል ደግሞ ሲያቀርብ እንመለከታለን። አንደኛ በፊልጵስዩስ የሚኖሩ ኤጲስቆጶሳት ብሎ በግልጽ ሲመታቸውን የተሰየሙበትን ማዕረገ ሲመታት ይጠቅስላቸዋል። የመግቦት ስራ ይሰራሉ። የቤተክርስቲያኗ የበላይ ጠባቂ ሆነው ይሰራሉ። የቤተክርስቲያማ መጋቢዎችና አስተማሪዎች፣ ሰባኪዎች ሆነው ሊሰሩ ይችላሉ። ሁለተኛ ከዲያቆናት ጋር ይላል። ዲያቆናት ምን ነበር ስራቸው? እዛ ጋር ስንል ዲያቆናት በዚህ ቦታ ላይ የሚሰሩ ስራ የአስተዳደርና ፋይናንስ ስራ ይሰራሉ። የማስተናገድ ስራ ይሰራሉ። ቤተክርስቲያን ላይ የነገር የማገዝ ስራ ይሰራሉ። ሰዎችን በማስተናገድ ይሰራሉ። እግዚአብሔር ለዘላለም እየተባረከ ይሁን። መንፈሳዊ አገልግሎትም የቤተክርስቲያን አገልግሎት ነው። ማህበረሰባዊ አገልግሎት ደግሞ የቤተክርስቲያን አገልግሎት ነው። እነዚህ ዳቁናት ምናባል ሊሰሩ የሚችሉት ማህበረሰባዊ አገልግሎት ነው። የቤተክርስቲያን አስተዳደር ሲባል ሌላ አይደለም እኮ የሚሰሩ በቤተክርስቲያኗ ውስጥ ያሉት ቅዱሳን እና ቅዱሳት በትክክለኛው መንገድ ማገልገል እንዲችሉ፣ በትክክል መተዳደር እንዲችሉ ማበረታታትና ማገዝ ገንዘብም የሚያመጡ ከሆነ በአግባቡ እንዲጠቀሙ ማድረግ ነው። ገንዘብ በቤተክርስቲያን ውስጥ ሲኖር ሐዋርያው ቅዱስ ጳውሎስን ለመጎብኘት እንዲሄዱ ሁሉ ወደ ማህበረሰቡ ጎራ ብለው የደከሙትን የሚያበረቱበት፣ የታረዙትን የሚያለብሱበት፣ የተጠሙትን የሚያጠጡበት፣ መልካም ነገር የሚያደርጉበት ማህበረሰባዊ አገልግሎት ያስፈልጋቸዋል። ጌታ አምላካችን ለዘላለም የተባረከ ይሁን። ዲያቆናቱ እና ኤጲስቆጶሳቱን ብቻ ደግሞ ጠርቶ አያቆምም። ቀጥሎ አንድ ነገር ያነሳል። በክርስቶስ ኢየሱስ ላሉ ቅዱሳን ሁሉ። ኤጲስቆጶሳት ራሳቸውን ችሎ ሰላምታ ያስፈልጋቸዋል። የቤተክርስቲያኒቱ መጋቢና የቤተክርስቲያኒ ሰራዊት ስለሆኑ በመንፈሳዊ ሀሳብ የሚያዙና የሚያስተዳድሩ መንፈሳዊ ቀንነት የተሞሉ ሰዎች ስለሆኑ፣ ዲያቆናቱንስ ለምን ጠራቸው? ይሄ ስጦታ የሚሰጠው ገንዘብን በሚያከፋፍሉ ማዕድን በሚያከፋፍሉ ልክ የሐዋርያት ስራ ምዕራፍ ስድስት ላይ ሐዋርያት እኛ ለቃሉና ለጸሎት እንተጋለን እናንተ ምረጡ ብለው በተናገሩት መሰረት ከእነርሱ ጋር መንፈስ ቅዱስ በመስማማት ዲያቆናት ተመርጠዋል። ስለዚህ የዲያቆናት አገልግሎት ከፍተኛ የሆነ አገልግሎት እንደሆነ እንረዳለን። የትኞቹ ዲያቆናት ስንል ግን ትክክለኛ መንፈሳዊ አገልግሎት የሚያገለግሉ ማለት ዲያቆናት በመንፈስ ቅዱስ የተሞሉ ናቸው። ዲያቆናት የቃሉ አገልጋዮች ናቸው። ዲያቆናት ወንጌል ሰባኪዎች ናቸው። ስን እንመለከታለን እነ እስጢፋኖስን እንመለከታለን። ስለዚህ ዲያቆናት በመንፈስ ቅዱስ የተሞሉ አገልጋዮች እንደሆኑና የእግዚአብሔርን ሀሳብ የሚያስቀድሙ አገልጋዮች እንደሆኑ እንረዳለን። ማዕድ ማከፋፈል ብቻ አይደለም የነሱ አገልግሎት። ሐዋርያው ቅዱስ ጳውሎስ ኤጲስቆጶሳትን ሰላምታ ባቀረበበት መስመር ለዲያቆናትም በተመሳሳይ መንገድ ሰላምታ ያቀርበላቸዋል። ጌታ እግዚአብሔር ለዘላለም የተባረክ ለቅዱሳን ደግሞ ሰላምታ ያቀርባል። ምን አይነት ሰላምታ? በክርስቶስ ኢየሱስ ላሉ ቅዱሳን ሁሉ ይላል። በክርስቶስ ኢየሱስ ላሉ ቅዱሳን ሁሉ ለምን ሰላምታ ማቅረብ አስፈለገ? እሺ ይሄ ከአፍሮዲጡ ተቀብሎ የተሞላው ስጦታ ከየት የመጣ ነው ከተባለ፣ ከቅዱሳን የተሰበሰበ ገንዘብ። ቤተ ክርስቲያን ለማህበረሰብ አገልግሎት የምታወጣው፣ ለወንጌል አገልግሎት የምታወጣው፣ አገልጋዮችን ለመደገፍ የምታወጣው ከማን ኪስ የወጣ ነው? ከቅዱሳን እርስት፣ ከቅዱሳን ኪስ፣ ከቅዱሳን ከእያንዳንዳቸው መቀነት የተፈታ ነው። ስለዚህ ምን ያስፈልጋቸዋል? ምስጋና ይገባቸዋል። ጌታ እግዚአብሔር ለዘላለም የተባረከ ይሁን። ቀጥታ የሚሰብከውንና የሚያገለግለውን የሚጸልየውንና የሚያስተምረውን ሰው ብቻ ትኩረት ከሰጠን ከእርሱ ጀርባ ያሉ ሰዎችን እንረሳቸዋለን። የእያንዳንዱ ክርስቲያን አስተዋጽኦ ለቤተ ክርስቲያን ያለው ጥቅም ቀላል አይደለም። ቤተ ክርስቲያን ቤተ ክርስቲያን የምትባለው ሁለቱን አንድ ላይ አያይዛ ትንስት ይሄድ ነው። እግዚአብሔር አምላካችን የተባረከ ይሁን።